ትራምፕ አዲስ ለሚወለዱ ህጻናት 5000 ዶላር እንደሚሰጡ ቃል ገቡ። ትራምፕ የእናቶችን የወሊድ መጠን ለማበረታታት አዋጪ ያሏቸውን እርምጃዎች እየወሰዱ ነው ተብሏል። ውሳኔው አሜሪካ እንደገና ጤናማ ማድረግ ከሚለው የቀድሞ ፕሬዚዳንት ጆን ኤፍ ኬነድ እቅድ አካል መሆኑ ተገልጿል። የወቅቱ የአሜሪካ መንግስት አሜሪካውያን እንዲያገቡና ብዙ ልጆች እንዲወልዱ እያበረታታ እንደሚገኝ ተዘግቧል። አጠቃላይ የፕሬዚዳንት ዶናልድ ትራምፕ አዲሱ ውሳኔን በማስመልከት በርካቶች ደስታቸውን እየገለጹ እንደሚገኙ ጭምርም ነው። አምስት ሺህ ዶላር እያንዳንዱ ልጅ ሲወለድ እንደሚሰጥ ጭምርም ነው ለወላጆቻቸው ማለት ነው። አጠቃላይ ያን በማስመልከትም ነው። አዲሱን መመሪያቸውን በማስመልከት በርካቶች እንደተደሰቱና ተቀባይነትም እንዳገኘ ጭምርም የደረሱን መረጃዎችን በማስመልከትም ነው በርካቶቹም ሀሳባቸውን በደስታ እየገለጹ እንደሚገኙ ጭምርም በተለይ በአሜሪካ መኖሪያቸውን አሜሪካ ያደረጉት ማለት ነው። በጣም አስደሳች እንደሆነ ነው የገለጹልን። አጠቃላይ እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪታ አቦረን ኢንፎ። ይህንን ቻነል ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ ያግኙት። ሰላም ቆዩልኝ።